አሰላሙ አሌይኩም ወረህመቱላሂ ወበረካቱህ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? አልሀምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ደግሞ በአዲስ ነገር መጥቻለሁ ማለት ነው ሁ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። እንዲም ደግሞ ነበር ቤተሰቦች፣ ሸን ላይክ እያረጋችሁ አበረታቱኝ ማለት ነው። ዛሬ እንግዲህ እንደምታውቁት ቁባ መስገድ ልንሰግድ ሄደን ነበረ። ያው እኔ አይቼ ለምን ይቀርባቸዋል ብዬ ሊው ላሳያችሁ ነው። እንግዲህ ዘወር ዘወር እያረኩ አሳያችኋለን። የቁባ መስግድ ማለት ነው። ማሻአላ ተባረካለ። እንደምታዩት እንግዲህ መዲና ቁባ መስግድ ይባላል ማለት ነው። እንግዲህ በጣም ደስ ይላል። ማሻአላ ማሻአላ። እንግዲህ ከኢድ በኋላ ደግሞ ወደ ቁባ ሄደን ነበር ማለት ነው። እንግዲህ ቁባ ስግደን እንደምታዩት እየተዝናናን እኔም ለቤተሰቦቼ ላሳያቸው ብዬ እንግዲህ እንደዚህ ዘወር ዘወር እያደረኩ አሳያችኋለሁኝ። ማሻላ እንግዲህ እንደምታዩት በጣም ሰው ብዙ ነው ማለት ነው። እና ደስ ይላል ላቸዋለሁ ውድ ቤተሰቦች አበረታቱ፣ ላይክ ሸር እያደረጋችሁ። ማሻላ ማሻላ ብያለሁኝ። እንደምታዩት እንግዲህ ሰው ብዙ ነው ማለት ነው። በጣም ዛህማ ነው። አመስግዱ እንግዲህ ሰግዶ የሚወጣው እንግዲህ እንደምታዩት ደስ ይላል ማለት ነው። እንግዲህ ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱ ማለት ነው። ላይክ አድርጉ። እንግዲህ ቪዲዮ የተመቸሱ እንግዲህ በላይክ በሸር አበረታቱ ማለት ነው። እንደምታዩት እንግዲህ ማሻ አላ ማሻ አላ ብያለሁ። በጣም ደስ ይላል። እንግዲህ እንደምታውቁት ነው እና ይሄን ይመስላል እላችኋለሁ። ዘወር ዞር ዞር እያደረኩኝ ያሳያችኋለሁ። እንደምታውቁት እንግዲህ ይሄን ይመስላል። ዋው ማሻአላ ብያለሁ እንደምታውቁት እንግዲህ በዚህም ወዲህም እንግዲህ እየተዝናኑ ነው። መቼም ሀበሻ መሆናችንን እናስታውቃለን ማለት ነው። እንግዲህ ዘወር አድርጌ ላሳያችሁ እንደምታዩቸው እንግዲህ ሰግደን እየወጣን ነው። ይህን ይመስላል። ማሻላ ማሻላ ውይ ላይ በጣም ደስ ይላል። ማሻላ ብያለሁ። ያው እንግዲህ ስራ የሚፈታ ስላለ እየመጣቸው ይሄ ሰውናታችንም ሰግዳያችሁ ብትዝናኑ ነው በጣም ደስ የሚል ነው። ቁባ እንግዲህ አያስፈራም። ዛህማ ስለሆነ ብዙ ፍርሃት የለም። ምክንያቱም ዛህማ ነው ሴቱ ስለበዛ እና ያስፈራም። የመጣችሁ ተዝናኑ፣ ስራታችሁን ስገዱ። እና ማሻአላ ማሻአላ ብያለሁ። ሰው እንግዲህ እንደምታዩት ከእዲህ ወዲህ ወደ ቁባ እየመጡ እንግዲህ ሰግድ ያሉ ማለት ነው። እንግዲህ እና ይህን ይመስላል። ማሻአላ ተባረከለህ። እንግዲህ ሱቅም የፈለገ በሄው ቁባ ሁሉም ነገር ርካሽ ስለሆነ በሄው ወደ ሱቁ ገባ ለማለትም ይመቻል ማለት ነው ሶላትንም ሰግዶ ተዝናንቶም ሱቅም ደግሞ ገባ ብሎ የሚፈልጉትን ነገር ለመግዛት ቅርብ ስለሆነ በጣም ደስ ይላል። ማሻላ ማሻላ ብያለውን እና በረካቱ እንግዲህ ላይክ ሽር እያደረጋቸው እንደምታዩት እንግዲህ ይህን ይመስላል መስጊዱ። ማሻላ ማሻላ ማሻላ ብያለሁ እንግዲህ እንግዲህ ከሀበሾቹ አረቦቹ ጋር እኩል ሆነናል ማለት ነው። እንግዲህ ማሻአላ ሴቷ ይፈራም እንግዲህ እያያቸው ሀበሻው ሀበሻ እየመጣ ቆያ ይሰግዳል። ሱቁም ደግሞ ስለሚመች እና ይህን ይመስላል። አበረታቱ ቪዲዮ ቤተሰቦች፣ ላይክ ሸር እያደረጋቸው እናብሽሩልኝ እላለሁ።